በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድልና ምስክርነት ህዳር 25 ቀን የሚነገር ተጋድሎውን የፈጸመው ኃያልና ብርቱ የሆነው የቅዱስ መርቆሬዎስ ሰማዕት ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር አሜን። በጣዖት አምላኪው በካህዲው ንጉሥ በዳኪው ዘመን እንዲህ ሆነ። ከንጉሥ ሹማምንቶች ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፒሉፓዴር የሚባልም አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍትንም ያነባል። ልጁ ፒሉፓዴር እያደገ መጣ። የክርስቶስንም ስም መውደድ ጀመረ። ያምንበታልም። ጾምን ጸሎትንና ምጽዋትን ቢያበዛም ደምግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱም ንጹሕ ሆነ። ድሃን የሚወድ ርኅሩህም ነው። አባቱና እናቱም ያገባ ዘንድ ሁልጊዜ ይጠይቁታል። እርሱ ግን ማግባት አልፈልግም፣ ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሥ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው ንጉሱ ፈጽሞ ይወደዋል ዕድሜውም ሀያ አምስት ዓመት ከሆነ በኋላ የእግዚአብሔር መልአክ በእጁ ሰይፍ ተይዞ በሌሊት አየው መርቆሬዎስ ሆይ ሰላም ለአንተ ይሆን ጽና ጠላትህን ታሸንፋለህ አትፍራ አለው ከዚህ በኋላ ሰይፍ ሰጠውና ከርሱ ተሰወረ ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡ ከንጉሥ ዳኪዎስም ሀገር ደርሰው ጠላትም አረኩ ዳኪዎስ ሰራዊቱን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሱንና መኳንንቶቹንም ገደላቸው አባረራቸውም። ከሰራዊታቸውም ብዙዎችን ገደለ። ንጉስ ዳኪዎስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሱ ቅዱስ መርቆሬዎስን መጠርቶ ርስተ ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብንም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግስቱም ሁሉ ላይ ሾመው። ንጉሥ የመርቆሬዎስን ቃል እንዲያከብሩም አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለሥልጣኖቹንም ጠርቶ ወደ አምላካችን መሄድ ይገባናል፣ እንሰዋላቸው፣ ዕጣንና መስዋዕትንም እናቀርብላቸው፣ በጠላቶቻችንም ላይ እነርሱ ኃይልንና ድልን ስለ ሰጡን አሸንፈናቸዋልና ገድለናቸዋልምና አላቸው። ንጉሡ ከመሳፍንቱና ከባለሥልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደኋላ ቀርቶ ፈረሱን ያዘ በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሱ ሰራዊቶች አንዱ መጥቶ ንጉሥ ሆይ ለዘላለም ሕያው ነህ። በመሳፍንቶች በመሳፈንቶች ላይና በስልጣ በባለስልጣኖች ላይ የሾምከውና ያከበርከው ታላቅ ሀብትንም የሰጠኸው ይህ መርቆሪዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችም አልሰገደም አለው። ንጉሱም ሰውየው ሰውዬ ሆይ በመርቆሪዎስ ላይ ክፉ ነገርን አልሰማም። ከእርሱ ጋር አጠብ እንዳለ አውቃለሁ ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀና ብዙ ሀብት እንሰጥሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት ይከተልሃል አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሱ መልእክተኞችን ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሥ መልእክተኞችን በጦርነቱ ደክሟልና ተው ትንሽ ይረፍ አላቸው። በነጋው በማግስቱም ንጉሥ መልክተኞች ልኮ ቅዱስ መርቆሬዎስ መጣና በንጉሱ ፊት ቆመ። ንጉሥ ዳኪዎስ ብዙ ገንዘብ የሰጠንህን ከፍ ከፍ የሚያደረግንህን ያከበርንህን የካርክ እውነት ነውን? አምላኮቻችን ሀይልንና ኃይልንና ብርታትን በውጊያ ላይ እንደሰጡ ጠላቶቻችንን እንደገደልክ እንዳሳድርክም አላወቅክምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መስዋዕትንና ቁርባንንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስም ንጉሶ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሶይ ስማ፣ ልንገር፤ አጵሎን ለአምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔም አላውቀውም፣ አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ ያጸናኝ የረዳኝ እርሱ ነውና አለው። ቅዱስ መርቆሬዎስ የውስጥ ቅናቱንና ልብሱን አብልቆ በንጉሱ ፊት ጠላትና በንጉሱ ፊት ጣልለትና የሰጠኝን ውሰድ አለው። ያን ጊዜ ንጉሥ ከመጠን በላይ ተቆጣ። ያስረው ዘንድና በፈትለ መግረፊያ የሚገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው፣ ወደ እስር ቤትም ወሰዱት። የእራት ግብዣን በሆነ ጊዜ ታላቁ ንጉሥ ስለ መርቆሪዎስ በልቡ አሰበ። ልቡና አሁን ደስ ያሰኘው ዘንድ የጣዕመ ምግብንና የጣዕመ መጠጥን የሚያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛው መርቆሪዎስን ንጉሥ የተመታኸው ቁስል አንተ ነገሬን ስማ፣ ለአምላኮቼም ሰዋ፣ ሰውነትህን አታጎስቁል። እኔም ስቃይንና ሞትን አልፈልግም እወድሃለሁ ይልሃል አለው። መርቆሪዎስ ግን ነገራቸውን አልሰማም፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜም ቅዱስ መርቆሪዎስን በንጉሱ ፊት አቀረቡት። ከሃዲው ንጉሥ መርቆሪዎስ ሆይ ስራይ እንዳለብህ አወቀው። ቁስልህን ማን ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮችም ሰዋ። በታላቁ አምላክ በአጵሎን ማልኩልህ ሴት ልጄን አጋባልሃለሁ፣ የመንግስቴንም እኩሌታ ግማሽ ሰጠሃለሁ፣ በግዛቴም ከእኔ ጋር ትሆናለህ። ስጋህን በስቃይ አታንገላታ አለው። ቅዱስ መርቆሬዎስም የፈለግከውን አድርግ አምላኬን ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሥ ራሱን አቆማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉበት። ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ስጋውንም አልነካው። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስንም በላዩ ላይ ያስቀምጡት ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩት ዘንድ ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻም ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን ቅዱስ ሚካኤል መልአክ ያጸነዋል። የንጉሱ ባለሟሎች ሰራዊቱና መሳፍንቱ በጧት መርቆሬዎስ ወዳለበት ወህኒ ቤት ሄደው ይህን ታላቅ መከራ ተሸክመ ስናይህ ወዮልን፣ ለነፍስ ራራ ሥጋህን በዚህ መከራ አታሰቃይ፣ ምክራችንንም ስማ አሉት። ወደ ንጉሱ ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችን፣ ነገራችንን ካልሰማ ብቻህን ትተን እንሄዳለን ብለው ጮኸበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስን እኔ የመረጥኩ ባዓላውያን ነገስታትም ፊትም በስሜ ያመንክ ወዳጄ ሆይ ሰላም ላንተ ይሆን። ስምህን በሕይወት መጽሐፍ ጻፍኩልህ። ሦስት አክሊሎችንም ሰጠው፤ አንዱ ስለ ድንግልና፣ ሁለተኛውም ስለ እምነትህ፣ ሦስተኛውም ደግሞ ስለ ስሜ ደምህ በመፍሰሱ ሰጠው አለው። ዳግመኛም እግዚአብሔር መርቆሬዎስን፣ በስምህ ቤተ ክርስቲያንን ለሠራ እኔ ከአብርሃም ከይስሐቅ፣ ያዕቆብ አጠገብ ለዘላለሙ በመንግሥተ ሰማያት ቤትን እሰራለታለሁ። ዕጣንንና ቁርባንን በቤተ ክርስቲያንን ለሚሰጡ ሁሉ እኔ የአቤልንና የቆርኔሌዎስን መሥዋዕት እንደ ተቀበልኩ እቀበለዋለሁ። ልጅን ልጁን በስምህ ለሚሰይም እኔ በመንግሥተ ሰማያት ዋጋውን ከፍለዋለሁ። ገድልህን ለሚጽፍ፣ ለሚያጽፍ፣ ከቤቱም ለሚያስቀምጥ በቤቱ ውስጥም ሕማም ችግርና ረሃብ አይኖርም አለው። ከዚህ በኋላ መድኃኒታችን ለመርቆሪዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ ዐረገ። ከነጋ በኋላ ከሃዲው ንጉሥ መርቆሪዎስን ያመጡት ዘንድ ከሀገር አውጥተውም በጫካና በወንዝ ዳር ወስደው አንገቱንም በሰፊ ቆርጡት ዘንድ አዘዘ። እጁንና እግሩን አሰረው እጁንና እግሩን አስረው ወሰዱት። ከብረቱ ክብደትም የተነሳ ሲሄድ ወደቀ። መርቆሪዎስም ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለምን ሁሉ የያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ። መንፈስ ቅዱስ ሆይ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ አሳርጋት አለ። ዳግመኛም ስጋዬን የሚጠብቅ ቅዱስ ሚካኤልን ትልክልኝ ዘንድ እለምንሃለሁ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ስጋዬን የሚቀብር አንተ ወደ ፈለግክበት የሚወስድ እዘዝ። ስጋዬ በአንተ ዘንድ የተዘጋጀ ይሁን። ልጃቸውንም አንተ አጽናው፣ ስጋዬን የሚገንዙትንም ጠብቃቸው። ጌታዬ ሆይ ስጋዬ ወደ ተቀመጠበት ጦር ወይም ሰይፍ ወይም መንፈስ ርኩስ እንዳይቀርብ ለምናለው አለ። ምስጋናና ውዳሴ ኃይል ከአባትህ ጋር ማኅየዊ ከሚሆን ከመንፈስ ቅዱስም ጋር ለአንተ ይሁን ዛሬም ዘውትሩም ለዘላለሙ አሜን። ህዳር 25 ቀን ራሱን ሰጠ፣ አንገቱንም ቆረጡት። ሰማዕትነቱንም በእግዚአብሔር ሰላም ተፈጸመ። አሜን። መርቆሬዎስም ብዙ ታምራትን አደረገ። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ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 ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውንና ያጻፈውን ወይም በማየተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር የጌታችንና የመድኃኒታችን በኢየሱስ ክርስቶስ በእናቱ የቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ አገራችንን ኢትዮጵያን፣ ህዝበ ክርስቲያንን ሁሉ ለዘላለሙ በቸር ይጠብቀን። አሜን። አቡነ ዘበሰማያት